ለእኔ ይሄ እጅግ በጣም የተለየ ቀን ነው። በአትሌቲክስ ስፖርት ታሪክ ያው ሁለት አይነት ወይም ሶስት አይነት ውድድሮች አሉ። አንደኛው የጎዳና ላይ ውድድር ነው። ቀጥሎ ደግሞ ወይም ትልቁ የትራክ ውድድር ነው። ከዛ የክሮስ ካንትሪ የሚባል ውድድር አለ። እንግዲህ ዋናው የትራክ ውድድር መነሻ አየር ኃይል ነው። ሻምበል ምሩጽ ይፍጠር የዚህ ይሄ አየር ኃይል ነው ለዓለም አቀፍ ውጤት ያብቁቶት ከዛ በኋላ ነው የትረክ ቤታችን እሳቸውን አይተን ሁሉም አትሌቶች በእሳቸው የትሬኒንግ መንገድ በእሳቸው የሩጫ መንገድ ይህ ሁሉ አትሌት የተፈጠረው ማለት ነው። ስለዚህ አየር ኃይል ለኢትዮጵያ አትሌቲክስ ያበረከተው አስተዋጽኦ እጅግ በጣም ትልቅ ነው፣ ያው ታሪካዊ ነው። በመሀል እንግዲህ ክለቡ ቢፈርስም ወደፊት ይመለሳል ብለን ተስፋ እናደርጋለን። እኛም አንዳንድ ነገሮች እያደረግን ነው ማለት ነው። እኛም እንግዲህ እንደ ኢትዮጵያ አትሌቲክስ ፌዴሬሽን እዚህ ታላቅ በዓል ላይ የዚህ የዘጠናኛ ዓመት የአየር ኃይል ምስረታ ቀንን አስመልክቶ ለአየር ኃይል እድገት በሙሉ አቅም ይሮጣሉ በሚለው መርሃ ግብር ላይ ተሳታፊ በመሆናችን እጅግ በጣም ደስተኞች ነን። ይሄ ውድድር በደመቀ በአማረ ሁኔታና እንዲሁም ቀጣይነቱን በጠበቀ ሁኔታ ክቡር ጀነራል እንደገለጹልን፣ ክቡር ከንቲባም እንደገለጹልን እንደ ኢትዮጵያ አትሌቲክስ ፌዴሬሽንም እንደግልም እንደ አትሌት ጠንክረን እንሰራለን ማለት ነው። በአጠቃላይ ግን ይህን ውድድር ለመግለጽ ያክል ይሄ ውድድር እጅግ በጣም ኢትዮጵያ ውስጥ እስካሁን ከተደረጉ ውድድሮች ትልቁ ውድድር ነው ማለት ይቻላል። እንግዲህ አንደኛው ትልቅ የሚያስብለው ለውድድሩ የሚቀርበው ሽልማት ነው። ቀጥሎ ደግሞ የውድድሩ ቦታ ነው። ቀጥሎ ደግሞ ተሳታፊዎቹ ናቸው። ስለዚህ ሽልማቱ ሪከርድ በሚያስብል ደረጃ አንደኛ ለሚወጣ አትሌት ወደ አምስት መቶ ሺህ ብር ተዘጋጅቷል። ሁለተኛ ለሚወጣ አትሌት ወደ ሩብ ሚሊዮን ብር ተዘጋጅቷል። ሶስተኛ ለሚወጣ አትሌት አንድ መቶ ሺ ብር፣ አራተኛ ለሚወጣ አትሌት ሀምሳ ሺ ብር፣ አምስተኛ ለሚወጣ አትሌት ሀያ አምስት ሺ ብር ተዘጋጅቷል ማለት ነው። በክለብ ደረጃ አንደኛ ለሚወጣ አትሌቶች በቡድን አንድ መቶ ሺ ብር ተዘጋጅቷል። ይሄ አስር ኪሎ ሜትር ሩጫ እንግዲህ በዚህ ደረጃ በኢትዮጵያ ውስጥ በስካሁን በዚህን ያክል ሽልማት የሸለመ ውድድር የለም ማለት ነው። ይሄ ራሱ ለአትሌቲክሳችን እድገት ለአትሌቶቻችን ተጨማሪ ያው ይሄን እንደዚሁ አይነት ገንዘቦችን ሽልማቶችን እውቅናዎችን ለማግኘት ነው በሌላው ዓለም ሄደው የሚወዳደሩት ይወዳደሩትና በዚህ ደረጃ አድጎ መምጣቱ ይሄ እጅግ በጣም የሚያስደስት ነው። ለአትሌቶቻችንም ለአትሌቶቻችንም ተጨማሪ እድል ነው ማለት ነው። ከዛ ባለፈ ይሄ ውድድር እጅግ በጣም በሰፊው የተሰራ ያለበት የተሰራበት ያለ ውድድር ነው። አጠቃላይ በጀቱ ወደ 37 ሚሊዮን ብር አካባቢ ነው። እጅግ በጣም ትልቅ በጀት ነው። ይህን እንግዲህ ለማድረግ ያው ብዙ ስራዎች እየተሰሩ ነው። በተለይ ይህን ውድድር ኦርጋናይዝ እያደረገ ያለው ከኛ ጋራ ተባብሮ ጆርካ ኢቨንት ትልቁን ስራ እየሰራ ነው ያሉ እና ይሄ እጅግ በጣም የሚያስደስት ለእኛም ለአትሌቲክሳችን ትልቅ ደረጃ እንደደረሰ የሚያሳይ ነው። ሁለተኛው ይህንን አትሌት ይህን ውድድር ትልቅ የሚያደርገው ኢንተርናሽናል አትሌቶችን በተለይ በምስራቅ አፍሪካ ያሉ አትሌቶችን፣ ጎረቤት ሀገር ያሉ አትሌቶችን፣ ሌሎችም ራቅ ያሉ አትሌቶችን በኢትዮጵያ አትሌት ፌዴሬሽን በኩል ግብዣ እናደርጋለን። ኦልሬዲ መረጃ የደረሳቸው አሉ። በቅርብ ቀን ኮንፈርም ያደርጉልናል። ብዛት ያላቸው ከውጭ ሀገር ተወዳዳሪ ጠንካራ ተወዳዳሪ አትሌቶች እዚህ ውድድር ላይ እንዲሳተፉ ግብዣውን እናደርጋለን። ይህም አንደኛው እንግዲህ ኢንተርናሽናል ውድድር ለማስባል ከጎረቤት ሀገር አትሌቶች መጥቶ ሲወዳደሩበት ነው ኢንተርናሽናል የሚባለው እና ይህንንም ያው ሰፊ ስራዎች እየሰራንበት ነው ያለ ነው ከዛ ባለፈ ውድድሩ በጣም ደስ የሚል እና በተለይ ክቡር ከንቲባም እንዳሉት ቢሾፍቱ የቱሪስት ሀገር ነች ይሄ ውድድር የሚካሄደው አምስት ኪሎ ሜትር አካባቢ በሀይቁ ዙሪያ ላይ ነው እጅግ አእምሮ በተሰራው በሀይቁ ዙሪያ ላይ ከዛ በሚያምር ነፋሻማ አየር ላይ ነው ተሮጦ ወደ ከተማ ውስጥ የሚገባው እና ይህም እጅግ በጣም ልዩ ያደርገዋል። እንግዲህ የውድድር ቦታው በጣም በአማረ የተዘጋጀ አዲስም የሆነ ቦታ ነው እና ይሄ በጣም ለተወዳዳሪዎች ለማህበረሰቡም በብዛት እዚህ ውድድር ላይ ይሳተፋል ተብሎ የሚታሰበው ከ25 ሺህ ሰው በላይ ነው። ለክለቦች፣ ለክልሎች እኛም በእኛ በኩል ጥሪ እናደርጋለን ለኤሊስ አትሌቶች እነሱ ይሳተፋሉ ከውጭ ይመጣሉ። ከዛ ባለፈ ደግሞ እዚ አካባቢ ማ ያለው ማህበረሰብና አዲስ አበባ ማንኛውም ቲሸርቱ በቅርብ እንዲያገኙ ተደርጎ እንዲሳተፉ ይደረጋልና ይሄ እዚ ያማረ ቦታ ላይ መሮጥ ራሱ እጅግ በጣም ልዩ እርካታ የሚሰጥ ነውና እንግዲህ ይህም አንዱ ትልቁ የሚያስብለው ውድድር ነው በአጠቃላይ ዓለም አቀፍ አሰራርን ተከትሎ እጅግ ዘመናዊ ወይም ደግሞ የወርድ አትሌቲክስን ስታንዳርድ ያሟሉ ሰፋሉ ብዛት ያላቸው ዳኞች ተመድበዋል። ውድድሩ ኢንተርናሽናል ደረጃውን ጠብቆ ነው የሚካሄደው። በጣም በጥሩ ሁኔታ እየተዘጋጀንበት ነው ያለ ነው። ለእኛ እንግዲህ እንደ አትሌቶችም እንደ አትሌቲክስ ፌዴሬሽንም በጣም ተጨማሪ እድል ሆኖ የቀረበልን ውድድር ነው። በጣም ደስተኞችንን እኛም እንደ ኢትዮጵያ አትሌቲክስ ፌዴሬሽን በሚያስፈልገው ሁሉ ከዚህ ሩጫ ጎን ወይም ከብሾፍቱ ከተማም ከአየር ኃይላችንን ጎን እንደምንቆም መግለጽ እወዳለሁ። እኔ በጣም ደስ ብሎኛል። አትሌቶቻችንም በዚህ ውድድር ላይ የምትሳተፉ አትሌቶችም እንኳን ደስ ያላችሁ ማለት ፈልጋለሁ። ይህንኑ ውድድር አጠናክረን በጣም ኢንተርናሽናል ደረጃውን በጠበቀ መልኩ በየዓመቱ እንዲደረግ በተቻለ መጠን ያው ካሉት አመራሮች ጋር ሆነን እንሰራለን። እንግዲህ በጣም ደስተኞች ነን። እኛም ለዛ ቀን በወቅት ነው የምንጠብቀው ማለት ነው። እንግዲህ ድል ስለተፈጠረልን አየር ኃይላችንንም በጣም እናመሰግናለን ከንቲባችንንም ብሸፍቱንም በጣም እናመሰግናለን ማለት ነው አመሰግናለን